ዛሬ ስለ መንግሥቱ ለማ ነው የምንጨዋወተው፣ በወዳጆቻቸው ትውስታ። ወደር የለሹ የሞራል ጀግና መንግስቱ ለማ ናቸው የሚሉት አቶ ሀብተአብ ባይሩ እንዲህ ስለ እሳቸው ይመሰክራሉ። በዚያን ጊዜ ከውጭ አገር የተመለሰውም ሆነ እዚሁ አገር ውስጥ ያለው የመንግሥት ሠራተኛ ሁሉ የከተማ ቦታ እየተመራ ቤት እየሠራ መኪና እየገዛ ሥልጣን እያገኘ በኑሮው ሽቅብ ለመውጣት የሚሯሯጥበት ጊዜ ሆኖ ሳለ መንግስቱ የተገላቢጦሽ ቤቱ ቁጭ ብሎ ሳይወጣ ሳይወርድ የቀረበለትን ወርቃማ ዕድል ለመቀበል አንዳችን ፍላጎትና መስገብገብ አላሳየም። እንዲያውም ምን ላድርግ በማለት እኛን ጓደኞቹን ምክር ጠየቀን። መኮንን ሀብተወልድ በወቅቱ በጣም የሚፈሩ ባለሥልጣን ቢሆኑም መንግሥቱ ግን ለንደን እያለ ጀምሮ ወደ ራዲካል ፖለቲክስ ጭልጥ ብሎ ገብቶ ስለነበርና ለፊውዳሉ መዋቀር ስልጣን እና ለማቴሪያል ጥቅም እምብዛም ግድ ስላልነበረው የባለ ስልጣኑን ፕሮፖዛል ከቁም ነገር አልጣፈውም። መንግስቱ ማርክስዝምን በደንብ አንብቧል። ስለዚህ አቶ መኮንን ፕሮፖዛል የማይቀበለው ከመሆኑ ሌላ ፍላጎታቸው የፕሮፓጋንዳና የፖለቲካ መጠቀሚያ መሳሪያ ሊያደርጉት እንጂ ነፃነት ሊሰጡት እንዳልሆነ የራሱንም ሆነ የሌሎቹን ቲያትሮች ለማሳየት እንደማይፈቅዱለት የተገነዘበ መሆኑን ገለጸለን። በዚያን ወቅት የመንግሥቱ ደመወዝ ትንሽ ነበር። መኪናም አልነበረውም። ግን ለሚኒስትሩ እጅግ የሚያማልል ፕሮፖዛል አልተንበረከከም። በእምነቱና በመርሁ ጸና። መንግሥቱ ለማ በእውነቱ ጀግና ምሁር ነበር ብዬ ለመመስከር ቅንጣት አላመነታም። የመንግሥቱ የሞራል ጥንካሬና ምሁራዊ ድፍረቱ ወደር የለሽና ለሁላችንም አርአያነት የነበረው ነው። ይህ በመሆኑም እስከ ሚኒስትርነት ደረጃ ለመድረስ ሲችል ተጨቁኖ ለመኖር ተገዷል። መንግሥቱ የሚጠላው ቅጥፈት፣ ማጭበርበር፣ እምነት ማጉደል ነበር። እሱ የሚጠላው ሁለት ዐይነት ሕሊና ያለውን ሰው ነው። በአንድ በኩል እየቀጠፈ በሌላ በኩል ደግሞ እኔ እኮ ተራማጅ ነኝ የሚል ዐይነት ሰው በፍጹም የመንግሥቱ ጓደኛ ሊሆን አይችልም። ኀይለኛ ሽሙጥና ስድብ ነበር የሚደርስበት። በዚህም ምክንያት ከብዙ ሰዎች ጋር ፍቅር አልነበረውም፣ ይጣላል ብዙዎቹ አይወዱትም፣ ግን የክፋት አልነበረም፣ ውሸት ስለማይወድ ብቻ ነው። መንግሥቱ አደገኛ ወዳጅ ነበር። የሱን ወዳጅነት ለማግኘት ከተፈለገ ቁልፉ ሐቀኛ መሆን ብቻ ነው። በመሆኑም በአኗኗሩ መብለጭለጭ የማይወድና የቅንጦት ዕቃም የማይማርከው ሰው ነበር። ለምሳሌ በ1950ዎቹ ጓደኞቹ በመርችዲስ ሲፈሱ እርሱ የሚሄደው በላምብሬታ ነው። መንግሥቱ ለማ በሳል ምሁር እና የተራቀቀ ባለቅኔ ነበር ብዬ ለመመስከር እደፍራለሁ። በእርግጥ ችሎታና እውቀቱ በግጥም ብቻ የተወሰነ አልነበረም። ጎበዝ ቲያትር ደራሲነቱን መዘንጋት የለበትም። በተለይ ስለ ቲያትር ከተነሳ በእኔ በኩል ስገመግመው የመንግስቱ ተውኔቶች ቲያትር ኦፍ አይዲያስ የሚባሉት ዐይነት ናቸው። ይህ የበርናርድ ሾውን መስመር ተከትሎ የሚሄድ ነው። ቲያትር ኦፍ አይዲያስ ሲባል አንድ ቲያትር የሚያነሳቸው ጥልቅ ሐሳቦች በሕዝብ ዘንድ እንዲሰርጹና ሕዝብንም ለማስተማር እንዲጠቅሙ አድርጎ በማቅረብ ላይ የሚያተኩር ሲሆን የሕዝብን ፍላጎትና ስሜትም የሚያንጸባርቁ ናቸው። የመንግሥቱ ቲያትሮች ታዲያ በዚህ ፈርጅ ሊመደቡ ይችላሉ። መንግሥቱ ግልጽና ጥርት ያለ አስተሳሰብ የነበረው ሰው ነው። ለምሳሌ እኔ ለስምንት ዓመታት ያህል በደርግ እስር ቤት ታስሬ የነበረ ጊዜ አቶ ተፈሪ ብዙ አየው ከሚባል የፊልም ባለሙያ ጋር እንተዋወቃለን። አቶ ተፈሪ ለሰባት ዓመታት የሲኒማቶግራፊ ሙያ ሞስኮ ያጠና ሰው ነበር። ታዲያጁ ተይዞ ወደ አራተኛ ክፍለ ጦር በእስረኛነት ከገባ በኋላ አንድ ቀን ስንጨዋወት ነገር ሞታል ከሞት ያዳኑኝ አቶ መንግስቱ ለማ ናቸው አለኝ። እንዴት? እኔ ሰናይ ልኬ ዘመድ ነኝ እና ሰናይ ልኬ ፓርቲያችን ውስጥ ግባ እያለ የወተቡቴ ነበር። እኔ ግን የአቶ መንግስቱን ወዳጅነት አትርፌ ስለነበርና በጣም ስለተቀራረብን ወደ እሳቸው ሄጄ የትኛው ፓርቲ ልግባ ብዬ ስጠይቃቸው አትቀልድ፣ ተጠንቀቅ ስልጣን በጁንታ እጅ ነው ያለው ፍሪደም ሲሉ እንዳያሳስትህ ከገባህ ሰደድ ውስጥ ግባ አሉኝ። እንዲህ ብለ የነገሩኝ የማይረሳ ከመሆኑ ሌላ የመንግስቱን ያስተሳሰብ ግልጽነትና ጥራት የሚያሳይ አንድ ማስረጃ ሆኖ አግኝቼዋለሁ። የመንግስቱ ብዕር ገና ከጧቱ አንስቶ ኃይለኛ ነበር። ታዲያ ምን ያደርጋል የሕዝብን ፍቅርና ክብሮት ቢያተርፍለትም በሕይወት በነበረ ጊዜ ከየ ባለ ሥልጣናቱ ሲያጋጨውና እንዲጫኑትም ሰበብ ሆኖት ኖሯል። በእርግጥ ስነ ጽሑፋዊ ሥራዎቹ ለአንዳንድ ለውጦቹም መንስኤ ሆነዋል። ከዚህ አኳያ ሙግት የተሰኘው ግጥም በቤተ መንግሥት አካባቢ የፈጠረውን ሁኔታ እንደ ምሳሌ እንጥቀስ። እንዴት ነው እንግዲህ፣ ለንደን ተማሪዎች እያለን ኢትዮጵያ እንደ ሌሎች አገሮች ወደፊት እንድትራመድ ከፈለግን በመጀመሪያ የአውሮፓን ስልጣኔ እንዳለ በመገልበጥ ሁሉንም ነገር መቀበልና ፍጹም እንደ ፈረንጅ መሆን አለብን የሚል አስተሳሰብ በአብዛኞቻችን ዘንድ ስር ሰዶ ነበር። መንግስቱ ግን ይህንን አዝማሚያና አመለካከት አጥብቆ ስለሚቃወም ለመሆኑ አንተ የሞዛርትና የቤትሆቨን ሙዚቃዎች ይገቡሃል? እያልን ዘወትር እንቀልድበት ነበር። ታዲያ ይህ አነጋገርና አስተሳሰባችን ከሰለቸው በኋላ መንግስቱ ሙግት የተባለውን ግጥሙን ጻፈ። ግጥሙን በእጁ ከጻፈ በኋላ ለሚስስ ሲልቪያ ፓንክረስት ይሰጣታል። እሷ ደግሞ ክሊሺ አደርጋ ኒው ታይምስ ኤንድ ኢትዮጵያ ኒውስ የተባለ ጋዜጣዋ ላይ ታወጣዋለች። ያኔ መንግሥቱም ሆነኛ ያላሰብነው ነገር ተፈጠረ። ለካስ ጋዜጣው አገር ቤት እየደረሰ ንጉሠ ነገሥቱ ሳይቀሩ ያነቡት ኖሯል እና ሙግት በንጉሡ ላይ ተነጣጥሮ የተጻፈ መስሏቸው ቅሬታን አስከተለ። ያ ግጥም እኛን ጓደኞቹን ለመወረፍ የጻፈው መሆኑ ቀርቶ በወቅቱ ኢትዮጵያ እንደ ጃፓን ለመሆን ትሞክር ስለ ነበርና የነ ብላቴን ጌታ ህሩይ ወልደ ስላሴ ፖሊሲም ከንጉሡ አንስቶ በቤተ መንግሥት አካባቢ የሚለበሰው ሳይቀር ሞርኒንግ ኮት ባለጭራ ኮት እንዲሆን እያደረገ ስለነበር የግጥሙን ይዘት በንጉሡ በመሳፍንቱና በመኳንንቱ ላይ እንደተሰነዘረ አሽሙራዊ ትችት ተቆጠረ እና የኋላ ኋላ በወሬ እንደሰማሁት በንቁጣጣሽና በሌሎች የሕዝብ በዓላት በቤተ መንግስቱ የሐበሻ ልብስ መልበስ የተጀመረው በሙግት የተነሳ ነው ይባላል። መንግስቱ በሕይወቱ ፍጻሜ አካባቢ በጣም ብቸኛ ሆኖ ነበር። በእርግጥ ቀንቀን ዩኒቨርሲቲ ሲያስተምር ይውላል። ከዚያ ውጭ ግን ከሰው መቀላቀልና አብሮ መሆንን እየተወ ነበር። አኗኗሩም ወደ መናኝና ወደ ብህትውና የሚያደላ አይነት ሆኖ ነበር። ለምሳሌ አንዴ ለረዥም ጊዜ ጠፋብኝና ይሄ ሰው ምን ሆኖ ይሆን በማለት ልጠይቀው ወደ ቤቱ ሄድኩ። እዚያ ስደርስ ያጋጠመኝ ትርኢት ያልጠበቅሁትና የሚያስገርም ነበር። መኖሪያ ቤቱ ትልቅ የድሮ ቪላ ሲሆን ግቢም አለው። በዚያን ጊዜ ታዲያ ግቢው የሰው ቁመት የሚውጥ ሳርና ሰንበሌጥ በቅሎበት ከቶም ኦናውን የቀረ እንጂ ሰው የሚኖርበት ቦታ አይመስልም ነበር። ደነገጥሁ። ግብቼ ተቆጣሁት። እሱም አንተ ሰው ደግሞ ልትረብሸ የመጣህ በማለት በኃይለ ቃል መለሰልኝ። እኔ ግን የቀን ሠራተኞች ቀጥሬ ሰንበሌጡን እንዲያጭዱ አደረግኩኝ። ስለ መንግሥቱ ለማ አንዳንድ ሰዎች አንድ በጣም የተሳሳተ አመለካከት አላቸው። ወግ አጥባቂና ትምክህተኛ ይመስላችኋል ግን አልነበረም። እንዲያውም መንግስቱ ግልባጩን ነበር፣ ተራማጅና ሊበራል ሰው ነበር። ዘረኝነት የሚባል ነገር በተለይ ሲያልፍ አይነካውም። ባስተሳሰቡ ከጊዜ ቀደመ። መንግስቱ የዛሬና የነገ ሰው ነበር። እርግጥ ለባህል መጠበቅ አጥብቆ ይቆረቆራል። ይህንን አሳይቶ የመተርጎም ነገር ይመስለኛል ያንን አመለካከት የፈጠረው። ለማጠቃለል ያህል ስለ መንግስቱ ለማ ባነሳሁና ትዝ ባለ ቁጥር የማረሳውንና የሚያስደንቀኝን አንድ ባሕሪውን ለማስታወስ እሻለሁ። ይሄውም ኩሩነቱ ነበር። ምናልባት አባቱ ባንድ ፊት ጎንደሬ ስለነበሩ ያየሳበው ሊሆን ይችላል። ብቻ ቁንን ነበር። ሌላው ቀርቶ ምግቡን ሲመገብ ሳይቀር እየተጀነነ ነበር። እንጀራውን ቆርሶ እስኪጎርስ እንኳን ቢያንስ ከ10 እና 15 ሴኮንድ በላይ ይወስድበት ነበር።